በስማ አብ ወልድ ወመንፈስ ቅዱስ አዱ አምላክ አመረቡ ለመጋቢት በዛቲ ዕለት ኮነ ማይበረ ጉባኤ በደሴት አእሞር አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም መጋቢት አራት በዝች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአእሞር ደሴት የአንድነት ስብሰባ ሆነ። እነርሱም የከበረ የፋሲካን በዓል በኔሳን ወር ማለትም በሚያዚ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞም ቢሆን ማክሰኞም ቢሆን ወይም ረቡ ወይም አሙስ ወይም በአርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህ ወደ ሮሜ ሊቀ ጳጳሳት ወደ ድምትርያጦስ፣ ወደ አንጾኪያ ሊቀ ጳጳስ ወደ አባ ሰረባሞን፣ ወደ እስክንድሪያ ሊቀ ጳጳስ ወደ አባ ድሜጥሮስ፣ ወደ ኢየሩሳሌም ኤጲስቆጶስ ወደ አባ ሲማኮስ መልእክት ላከ። እነዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንንም ትእዛዝ የሚተላለፈውን ከምእመናን እንዲለይ ያወገዙ። በዚህም ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከፋች ምክራቸው የተመለሱ አሉ። በስህተታቸውም ጸንተው የቀሩ አሉ። ረግመውና አውግዘው ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳበትን ዕለተ ፋሲካን ያለ እሑድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋራ ተሳታፊ ነውና ከምዕመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሑድ እንዲከበርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹና ከሽንገላውም ያደነ ለዘላለሙ አሜን። ሰላም ለክሙ ሃተኔ ተኔ ጉቧን ኤጲስቆጶሳት አስር ዘተውሳክክም ሙሳምን አማስሩ ወረቡ ለወርሃኔስ አንብ ፋሲካ ወሪት ይግበሩ ፋሲካ ወንጌል ብርሃን ከመትምትርወሙ ለእልዋን በበሊል እሳን በዝችም ቀን የከበረና የተመሰገነ መኮንን አሉ አሃኑ ሊወስ ከጵ እንፍለያ አውራጃ ብርግያ በምትባል ከተማ በሰማይትነት አረፈ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለመውደዱና እርሱንም ስለማምለኩ ከዲዮ ቅልጥያኖስ ተልኮ የመጣ ብርንክዮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረግማቸው፣ መኮንኑም በእንጨት መስቀል ላይ ይሰቅሉ ዘንድ አዘዘ። ስለከበረ ስሙ ምስክር የሆን ዘንድ ስላደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰግነው፣ ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን።